ያዘዘው ሆነ ተብሎ ተነገረለት። ፍቅሩን በዚህ ደረጃ ገለጡ እና ይሄ የሚያስደንቅ ፍቅር ነው፣ መቼም አይደገምም፣ ማንም ሊያደርገውም አይችልም። ኦኬ አሁን ጥያቄው ምንድነው? ነው መሐመድ እንዲህ ያለ ታላቅ ፍቅር ካላቸው ማለት እንግዲህ በቢሊዮን የሚቆጥሩ አሁን ላይ ብቻ ካሉት አንፃር ስናመዛዝ ነው፣ ከዚያ የሚበልጥ ፍቅር ለኡማው ካላቸው በምንድነው የተገለጠው የሚለው ለመድረግ ነው እስኪ በሰውኛ ቋንቋ በሎጂክ እናውራና እንበልና አክሊል እያገባ ነው። የአክሊል የሰርጉ ቀን የአክሊል እናት ለልጇ ለአክሊል ፍቅሯን ለማሳየት ታንቃ ሞተች። ሰው ምንድን ነው የሚለው? እንዲህ ያማታል፣ እንዲህ እብድ ነበረች፣ እንዲህ እንዴት ነው በልጇ ሰርግ ቀን ለልጇ ፍቅር ለማሳየት ታንቃ የምትሞተው? ነው አይደል የሚለው ኦኬ። እንደ ሰውኛ ቋንቋ አንድ ሰው ለሌላ ሰው ፍቅር ለመግለጽ ታንቆ መሞት ብሎ ማለት የተቀባይነት የሌለው የእብደት ስራ ነው። በመሆኑ መጽሐፍ ቅዱስ ላይ ያለው የስቅላት ትርክት ኢየሱስ ክርስቶስ የአይሁዶችን ሰንበት ተላለፈ። አይሁዶችም ከሰሱት፣ ሸንጎ አቆሙት። በሸንጎ ምክንያት ምስክር አቅርቦ ተባሉ፣ ምስክርም አቀረቡ፣ ምስክር ፈለጉ። በቀረቡት ምስክር ምክንያት፣ በከሰሱት ክስ ምክንያት ሸንጎ ኢየሱስን ወንጀለኛ አለው። የአይሁድን ሰንበት የተላለፈ ወንጀለኛ አለው። በወንጀሉ ምክንያት ምን አለ? ተቀጣ እንደው በስቅላቱ ዙሪያ እንደ እውነተኛ ነው ብለን እንኳ ብንሄድ ማለት ነው። እንደውም ኢየሱስ ክርስቶስ ምንድን ነው ያለው ወንድሙን የተሳደበ የሸንጎ ፍርድ ይገባዋል ነው አይደል ያለው። ኢየሱስ ሕግን ተላልፏል። በተላለፈው ሕግ መሰረት የሸንጎ ፍርድ ተላልፎበታል። ኢየሱስ ፍርደኛ ነው፣ ወንጀለኛ ነው እንጂ አንተ እንደምትዋሸው አንተን ስለወደደ አይደለም። አንተን ስለወደደ ነው ካልክ ኢየሱስ ክርስቶስ ላለመሰቀል ሲጸል አልነበረም። እንደ ጴጥሮስ ራሱ እንደ ጌታ ህዋ ያደረስብህ ሲለው ነበረ፣ ሲያሳድዱ ታይቶ ማለት ነው እንዲሁም እብራውያን ምሰባት ላይ ኢየሱስ ጸልየ፣ ጸሎቱም ተሰማለት። አለቀ ጸሎቱም ተሰማለት። ኢየሱስ አልተሰቀልም። ኢየሱስ ወዶኛል፣ ሙቷል፣ ደማ ላልከው ነገር ፎርሽ ያደረገው መጽሐፍ ቅዱስ አይወድህም። ጸልየ፣ ላለመሰቀል ጸሎቱ ተሰማለት፣ አልተሰቀልም ይላል እብራውያን። ጴጥሮስ ራሱ ረጌታ ሆይ አይደርስብህ እያለው ነበረ። የሉቃስ ወንጌል ደግሞ ባስቆርቱ ይሁዳ ላይ ሰይጣን አደረ ይላል። ስለዚህ ኢየሱስን የገደለው ሰይጣን ነው። አንተን የሚወድህ ሰይጣን ነው ማለት ነው። ስለ ሰይጣን ፍቅር ነው እያወራህን ያለው ኢየሱስ ላለመሰቀል ሲጸልይ የነበረ እንዲሁም እግዜር በመላክ ሲያስጠብቀው እንደነበረ ተቀምጧለ ያኔ ኢየሱስ አይወድም፣ የእግዜር መልአክ አይወድም። እንደዚሁም ሐዋርያው ጴጥሮስ ኢየሱስ እንዲሰቀል አይፈልግም ነበረ። ማርቆስ 1455 ላይ የካህናት አለቆች ሸንጎውን ሁሉ እንዲገዱት በኢየሱስ ላይ ምስክር ይፈልጉ ነበር ይላል። ያኔ ከሰሱት፣ ሸንጎ አቀርቡት። ሸንጎ ሲቀርብ የግድ ተ ምስክር ስለሚያስፈልግ ሸንጎ እየፈለጉ ነበር። ማነው ምስክር እየፈለጉ ነበር። የዮሐንስ ምዕራፍ 5 18 ላይ ኢየሱስ ክርስቶስ የተከሰሰው ሰንበትን ስለሻረ ነው። ሕግን የተላለፈ ሸንጎ ላይ ቀርቦ ፍርድ እንደሚገባው ኢየሱስ ክርስቶስ በስነ ስርዓቱ አስተምሯል። ማቴዎስ 5 22 ላይ ወንድሙን የሚሳደብ ሸንጎ ፍርድ ይገባዋል ይላል። ስለዚህ ኢየሱስ የአይሁዶችን የወንድሞቹን ሰንበት ተላልፏል፣ በሸንጎ ፍርድ ተፈርዶበት ወንጀለኛ ተብሏል። ጳውሎስ ለተሰሎንቄ ሰዎች በላከው ደብዳቤ ላይ የኢየሱስ አማሟት እንደሌሎች ነብያት አማሟት ነው ብሏል። መጥምቁ ዮሐንስ ለምን ሞተ? መጥምቁ ዮሐንስ ለእኛ ፍቅር ሲል ነው፣ ፍቅሩ ሊያሳየን ሲል ነው የሞተው ለምን አትሉም? የኢየሱስ አማሟት እንደነ መጥምቁ ዮሐንስ አማሟት ከሆነ፣ በነገራችን ላይ መጥምቁ ዮሐንስ እንኳ ህግ እንኳን አልተላለፈም። እንግዲህ እኛ እንደ ሙስሊም ኢየሱስን ነብይ ነው ብለን እናምንበታለን እንጂ እንደ መጽሐፍ ቅዱስ ተረክተ ከሆነ ኢየሱስ ጥፋተኛ ነው። እንዴት ነው ጸብ ያለሽ በዳቦ ሂዶ የሰውን ህግ የሚተላለፈው የሰውን ሰንበት የሚጥሰው? አይወዱትም፣ አይከተሉትም፣ አያምኑበትም። ሂዶ ሰንበታችሁን ተላለፈ፣ ስለዚህ እነሱ ከሰሱ። ስለዚህ ወንጀለኛ ተብሎ ሸንጎ የቀረበ ሰው እንጂ ለአንተ ፍቅር ብሎ አይደለም።